ሀይሚዬ ብሩኬ በጣም ከባድ ችግር ውስጥ ከሚገባ የሚልሽን ነገር ብትሰሚ መልካም ነው ብዬ አስባለሁ። በሀይሚና በብሩኬ መካከል ግራ የገባው ሰው አለ። እኔ በጣም ግራ ገብቶኛል፣ ምን እንደምል አላቅም። በሀይሚ ቦታ ሁናችሁ ስታስቡት፣ እንደ ሴት ሁናችሁ ስታስቡት፣ ሀይሚ በዚህ እድሜዋ ወይም አሁን ባለችበት ሁኔታ ውስጥ ይሄን ነገር ታደርጋለች ብሎ ለማመን በጣም ይከብዳል። ይሄ ነገር እንኳ እውነት ነው ብሎ ለመቀበል በጣም ይከብዳል። ብሩኬ ደግሞ ከሚወዱት ሰው ከሚያምኑት ሰው እንደዚህ አይነት ነገር ሲሰማ ሲታይ በጣም ልብ ይሰብራል። እንደ ወንድ ልጅ ሴትም ልጅ ብትሆን እንደዚ አይነት ነገር ብታይበት በጣም ከባድ ስሜት አለው። ልብ ይሰብራል፣ ያሳዝናል። እና ሀይሚ ፕራንክ እያደረግሽ ከሆነ እዚህ ጋር ቢበቃሽ ጥሩ ነው ብዬ ነው የማስበው። ነገ አሳልፈ ሰጠኝ ማለት ጥሩ አይደለም። ምክንያቱም ብሩኬ በጣም ታግሷል። በጣም አክብሯል። ነገሮችን ለመፍታት ነገሮችን ለማስተካከል በጣም ይጥራል እና ይህን ነገር ብታስተካክዪ ጥሩ ነው። አትውጪ ካለሽ ባትወጪ ጥሩ ነው። ይሄ ነገር እውነት ከሆነ ማለት ነው። ምንም አያመጣም። እንደዚህ አያደርግም። እንኳን ጥላት አይደለም ወዳጅ እንኳ የማይታመንበት ጊዜ ላይ ነው ያለው እና እሱ ደግሞ አንቺን ከፈለገ ሱቅ ዋናው እኮ ሱቅ የምትወጭባትን ሰአት የምትገቢባትን ሰአት ነው የሚያየው ስለዚህ ብትጠነቀቂ ጥሩ ነው ብሩኬም ሌላ ችግር ውስጥ ከባድ ችግር ውስጥ ከሚገባ ማለት ነው ሰላም ለእናንተ ይሁን ውድና እየተከበራችሁ ቤተሰብ እንዴት ናችሁ በያላችሁበት ሰላማችሁ ብዝት ይበርልኝ ለዚህ ቤት አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ እንግዲህ ዛሬ በጨሪቃዎች በአይምዬና በብሩኬ እኔ ፍቅር ሆነው የሚመጡበት ቀን በጣም ናፍቆኛል። ሳቃቸው፣ ፈገግታቸው፣ ጨዋታቸው፣ የፍቅር ጭቅጭቃቸው በጣም ናፍቆኛል። ግን አሁን ላይ እየተሰራ ያለው ስራ በጣም ግራ ያጋባል። ለማን እንደምትናገሩ ራሱ በጣም ይከብዳል። በብሩኬ ቦታ ሆናችሁ ስታስቡት በጣም ከባድ ነው። በሃይሚ ቦታ ሆናችሁ ስታስቡትም ይከብዳል። ይች ልጅ እንዴት ብላ ቀለበት እንዳደረገች፣ እውነት እኔ በጣም ከባድ ነው። ቀለበት ቀላል ነገር አይደለም። ቀለበት ቦታ ለመድረስ እኮ መጀመሪያ መግባባት አለ፣ መተዋወቅ የሚባል አለ። እህት ወንድም አውቆት፣ ቤተሰብ አውቆት ጓደኛለኝ እንኳ ተብሎ ማለት ነው ፍቅረኛለኝ ተብሎ አሳውቆ ነው እንጂ ይሄ ዝም ብሎ ቀለበት ቃል ኪዳን በግደለሽነት ወይ ይሁን አይሁን ተብሎ የሚደረግ ነገር አይደለም። ሳትፈልጉ የሚደረግ ነገር አይደለም። ይህን ነገር ደግሞ ሀይሚ ታደርጋለች ብዬ ለመናገር በጣም ነው የሚከብደኝ። እና ሀይሚ ፕራንክ እያደረግሽ ከሆነ ይበቃሻል ብዬ ነው መናገር የምፈልገው። ብሩኬ ለውሳኔ ቸኮልክ ማለት አልችልም አሁን ላይ፣ ምክንያቱም ያለው ነገር በጣም ከባድ ነው ከመደባደብ በላይ ምን አለ? ምንም ነገር የለም። እና ለውሳኔ ቸኮልክ ለማለትም በጣም ይከብዳል። ብሩኬም ደግሞ አት ውጭ ካለሽ በአት ውጭ መልካም ነው። አንቺ በወጣሽ ቁጥር እሱን ባገኘሹ ቁጥር አንቺን እሱን ደውሎ ና በሚለው ሰዓት የሚፈጠረው ችግር በጣም ከባድ ነው። እንደ ወንድ ልጅ ደግሞ ወንድ ልጅ በክብሩ አይደራደርም። እንደ ወንድ ማለት ነው እና በጣም ከባድ ነው እና ይሄን ነገር ብታበርጁ ጥሩ ነው። ነገ አሳልፈ ሰጠኝ ማለት አትችም አሁን ላይ ምክንያቱም በጣም ከባድ ነው። እስከ ጥግ ድረስ ሂዶልሻል። አንቺ እንዳትጎጅበት አንቺ የሆነ ነገር እንዳይደርስብሽ በጣም እየተጠነቀቀ ነው የቆየው ቆየው እና ይህን ነገር ብታስተካክብ ጥሩ ነው ብዬ አስባለሁ። ሀይምዬ እግዚአብሔር አምላክ በመካከላችሁ ይገኝ። አሁን ላይ ጸሎት የሚደረግበት ሰዓት ነው። ህማማትም ገብቷን ጾም ነው። እንደገና ደግሞ በዚህ ሳምንት እንግዲህ በአል ነው እንግዲህ አንድ ሳምንት ነው ይቀረን አይደል? እሁድ ነው እንግዲህ ትንሳኤ ለዛ ያድርሰን። ሁላችሁም እንኳን አደረሳችሁ ብያለሁ። ውዴ ቻናሊ ቤተሰቦች፣ የክርስትና እምነት ተከታዮች እንኳ አደረሳችሁ። ዛሬ ሆሳዕና ስለሆነ ማለት ነው ና እና ሀይምዬም ደግሞ ሰላም ፈጥራችሁ በሰላም በፍቅር ብትመጡ መልካም ነው። ምሆነት ፍቅር ያሸንፋል ሁልጊዜ፣ ጭቅጭቅ ሁልጊዜ በጣም ይከብዳል። በጣም ከባድ ነው ና ጭቅጭቅ ሲበዛ በጣም ይከብዳል ና ይህን ነገር አስተካክላችሁ በሰላም እንደምትመጡ ተስፋ እናደርጋለን። እግዚአብሔር ከሁላችሁም ጋር ይሁን እላለሁኝ እንግዲህ ፈጣሪ ይጠብቃችሁ፣ እናንተንም እግዚአብሔር ባላችሁበት ሰላሙን ያምጣላችሁ እላለሁኝ። ቤተሰብ ለዚህ ቤት ደግሞ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ሰብስክራይብ እያደረጋችሁ አበረታል። ሀገራችንን እግዚአብሔር ይጠብቅ።